የቀድሞው የሀዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በሀዋሳ ከተማ ከፍተኛ ፍርድ ቤት በቀረቡባቸው ሁለት ክሶች ጥፋተኛ ተብለዋል። ፍርድ ቤቱ ትላንት ረቡዕ የካቲት 26፣ 2017 በዋለው ችሎት በተመሳሳይ የክስ መዝገብ የተከሰሱ ሌሎች አራት ተከሳሾች ላይም የጥፋተኝነት ውሳኔ አስተላልፏል። ፍርድ ቤቱ በተከሳሾቹ ላይ ያስተላለፈው የጥፋተኝነት ውሳኔ ስልጣንን ያለ አግባብ በመገልገል፣ የመንግስትን ስራ በማያመች ሁኔታ በመምራት፣ የማይገባ ጥቅም በማግኘት ጉቦ በማቀባበል እና የሀሰተኛ ሰነድ በማዘጋጀት የሙስና ወንጀል ነው። የሲዳማ ክልል ዐቃቤ ህግ የቀድሞውን ከንቲባ ጨምሮ በአራት ተከሳሾች ላይ ክስ የመሰረተው ባለፈው ዓመት ሚያዝያ ወር ነበር። ከአቶ ጸጋዬ ጋር በአንድ መዝገብ ክስ ከቀረበባቸው ውስጥ የቀድሞ ከንቲባ ሚስት አባት የሆኑት አቶ ተሰማ ዳንጉሼ ይገኙበታል። የሐዋሳ ከተማ ኮንስትራክሽን እና ቤቶች ልማት መምሪያ ምክትል ኃላፊ የነበሩት አቶ ታሪኩ ታመነ ሌላኛው ተከሳሽ ሲሆኑ፣ እርሳቸው በሚመሩት ቢሮ ውስጥ መሐንዲሶች የነበሩት አቶ ታፈሰ ቱናሻ እና አቶ ሰይፉ ደሌሳም በዚሁ የክስ መዝገብ ስር ተካትተዋል። የቀድሞ የቢሮ ምክትል ኃላፊና ሁለቱ መሐንዲሶች ላይ የክልሉ አቃቤ ሕግ ክስ ያቀረበው በከተማ ተቋማዊነትና መሰረተ ልማት ፕሮግራም ስር ሲከናወኑ ከቆዩ አራት ፕሮጀክቶች ጋር በተያያዘ ነው። በዚህ ፕሮጀክት ስር ከሚሰሩ ፕሮጀክቶች አንዱ የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት ነው። ሶስቱ ተከሳሾች በዚህ ፕሮጀክት በአጠቃላይ ሁለት ነጥብ ሁለት ሚሊዮን ብር ገደማ ያለ አግባብ ክፍያ እንዲፈጸምና እንዲመዘበር አድርገዋል በሚል ነው የተወነጀሉት።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 ተከሳሾቹ በሐዋሳ ከተማ ውስጥ ከተሰሩ ሁለት የእግረኛ መንገዶች ጋር በተያያዘ ፈጽመውታል የተባለው የወንጀል ድርጊትም በክሱ ላይ ተካቷል። የመጀመሪያው የእግረኛ መንገድ መነሻ ኬራዊ ሆቴል ሲሆን መድረሻው የኢትዮጵያ ንግድ ባንክ ፉራ ቅርንጫፍ ድረስ ነው። ሁለተኛው የእግረኛ መንገድ ከሳውዝ ስታር ሆቴል ተነስቶ እስከ የኢትዮጵያ ንግድ ባንክ ዳካ ቅርንጫፍ ድረስ ያለውን ቦታ የሚሸፍን ነው። የቀድሞ የሐዋሳ ከተማ ኮንስትራክሽን እና ቤቶች ልማት መምሪያ ምክትል ኃላፊ እና ሁለቱ መሐንዲሶች በእነዚህ የመንገድ ፕሮጀክቶች 93 ሚሊዮን ብር ያህል ከመመሪያና ደንብ ውጪ የግዢ ድርጊት ፈጽመዋል በሚል ተከሰዋል። ሶስቱ ተከሳሾች በቀረበባቸው የህዝብና በመንግስት ሀብት ላይ ከፍተኛ ጉዳት እንዲደርስ በማድረግ እና የመንግስት ስራ በማይመች አኳኋን በመምራት የሙስና ወንጀል ክስ በትላንቱ የችሎት ውሎ ጥፋተኛ መባላቸውን የሲዳማ ክልል ፍትህ ቢሮ አስታውቋል። በእነዚህ ፕሮጀክቶች ላይ የተፈጸሙት የወንጀል ድርጊቶች አቶ ጸጋዬ ቱኬ የሀዋሳ ከተማ ከንቲባ በነበሩበት ጊዜ እንደሆነ የክልሉ አቃቤ ህግ በክሱ ላይ አመልክቷል። በፕሮጀክቶቹ የግዢ መመሪያ አሰራር ስርዓትን በበላይነት የሚመሩት አቶ ጸጋዬ መሆናቸውንም አቃቤ ህግ በክስ ሰነዱ አስታውሷል። አቶ ጸጋዬ ለፕሮጀክቶቹ የተፈጸሙ ግዢዎችን በማንዋል መሰረት ማድረግ ሲገባቸው ይህንን ወደ ጎን በመተው በህገወጥ አግባብ መርተዋል በሚል ተወንጅለዋል። ይህንን በመንተራስም የክልሉ አቃቤ ህግ የህዝብና የመንግስት ሀብት ጉዳት እንዲደርስ በማድረግና ስልጣንን ያለ አግባብ በመገልገል በአቶ ጸጋዬ ላይ የሙስና ወንጀል ክስ አቅርቦባቸው ነበር። በዚህ ክስ የቀድሞው የሀዋሳ ከተማ ከንቲባ በፍርድ ቤት ጥፋተኛ መባላቸውን የሲዳማ ክልል ፍትህ ቢሮ ምንጮች ለኢትዮጵያ ኢንሳይደር ተናግረዋል። አቶ ጸጋዬ በሀዋሳ ከተማ ከፍተኛ ፍርድ ቤት ጥፋተኛ የተባሉበት ሌላው ጉዳይ በመንግስት የመኖሪያ ቤት ተሰጥቷቸው እያለ ከስልጣን እስከተነሱበት ጊዜ ድረስ የቤት ኪራይ ገንዘብ ይቀበሉ ነበር የሚለው ነው። የቀድሞው ከንቲባ ለቤት ኪራይ በወር 10 ሺ ብር በድምሩ 260 ሺ ብር ያልተገባ ጥቅም አግኝተዋል በሚል በአቃቤ ህግ የቀረበባቸውን ክስ የመረመረው ፍርድ ቤቱ አቶ ጸጋዬን ጥፋተኛ ናቸው ማለቱን የክልሉ ፍትህ ቢሮ ምንጮች ገልጸዋል። የሀዋሳ ከተማ ፍርድ ቤት በትላንቱ ውሎ አቶ ጸጋዬ ላይ ከቀረቡ ሶስት ክሶች በአንደኛው ነፃ መሆናቸውን ውሳኔ ማስተላለፉንም እነኚሁ ምንጮች አስረድተዋል። ሶስተኛው የአቶ ጸጋዬ ክስ እምነት አጉድለዋል በሚል የቀረበባቸው ቢሆንም አቃቤ ህግ ክሱን በሚገባ አላስረዳም በሚል ፍርድ ቤቱ ከክሱ ነፃ አድርጓቸዋል። አቃቤ ህግ የእምነት ማጉደል ክስ ያቀረበው ተከሳሹ የሀዋሳ ከተማ ከንቲባ በነበሩበት ወቅት በመንግስት እንዲገለገሉበት የተሰጣቸው 488 ሺህ ብር የሚያወጡ የቤት መገልገያ ቁሳቁሶች ቤቱን ለቀው ሲወጡ አልተገኙም በሚል ነበር። የቀድሞው የሐዋሳ ከተማ ከንቲባ በፌዴራል ከፍተኛ ፍርድ ቤት የሐዋሳ ማዕከል ቀርቦባቸው ከነበሩ ሁለት ሌሎች ክሶች በተመሳሳይ ሁኔታ ነፃ ናቸው መባላቸው ይታወሳል። ፍርድ ቤቱ ከሁለት ሳምንት በፊት በነበረው ችሎት አቶ ጸጋዬ ከቀረቡባቸው ክሶች በነፃ እንዲሰናበቱ ቢወስንም በሐዋሳ ከተማ ከፍተኛ ፍርድ ቤት እየታዩ ባሉት ሌሎች ክሶቻቸው ምክንያት ከእስር ሳይለቀቁ መቅረታቸው ይታወሳል። የሐዋሳ ከተማ ከፍተኛ ፍርድ ቤት በትላንትናው የችሎት ውለው የቀድሞው ከንቲባ ሚስት አባት የሆኑት አቶ ተሰማ ዳንጉሼ ላይ የጥፋተኝነት ውሳኔ ማስተላለፉን የሲዳማ ክልል ፍትህ ቢሮ አስታውቋል። አቶ ተሰማ የተከሰሱት ጉዳይ እንዲፈጸምላቸው ከሚፈልጉ 11 የተለያዩ ማህበራት 150 ሺህ ብር በመሰብሰብ እኔ ያስፈጽምላቸዋለሁ በማለት ጉቦ በማቀባበል የሙስና ወንጀል ፈጽመዋል በሚል ነበር። በትላንቱ የችሎት ውሎ የሐዋሳ ከተማ ኮንስትራክሽን እና ቤቶች ልማት መምሪያ ምክትል ኃላፊ የነበሩት አቶ ታሪኩ በቀረበባቸው ሁለተኛ ክስ ጥፋተኛ ተብለዋል። አቶ ታሪኩ ጥፋተኛ የተባሉት በሐዋሳ ከተማ ለሁለት የመሬት ይዞታዎች ሀሰተኛ የይዞታ ማረጋገጫ ምስክር ወረቀት በማዘጋጀት የሙስና ወንጀል ክስ ነው።